ህንድ ውቅያኖስ የምትነሳ ከሶማሌ የበረሃ የምትበር የሚል ቀልደኛ ጮኸትን አቁም። ወይ ግዛት ላይ ወይ ገዥነት ላይ ነው ሴጣን እያፏጨ ያለው። ህንድ ውቅያኖስ ድረስ አትንከራተት። ውቅያኖስ ምን ታደረጋለ? ራስ ላይ ሰራ። አሜን ናቸው። ራሳችሁ ላይ ስሩ። አታካብሉ። ሴጣን ሴጣን ሲሆን ከኡጋንዳ ከምናምን ከበረሃ ከአክስቴ ካጎጤ ካያቴ አያት አርፈው ይረፉ። አሜን አትረብሽ። ክብለ ይየ ሲሆን በቃ የአያት ጅኒ እሳቸውን የተዋጋው አሁን እሳቸው የሉም። ያለኸው አንተ ነህ። ውጊያው ማጋ ነው አንተ ጋ ነው። አንተ የአያትህን የልጅ ልጅ ያንተን አይዋጉም። ይገባኛል። የዛሬ 54 ዓመት የሆነ ሰው እየጀመረው በጊዜ ሳናስቆመው ተቀባበል ነው ዶክትሪን ሆነ። ስለዚህ ፕሮግራም መሪ ሁሉ አያት ካልጠራ የሶማሌ በርሃ እንዴ ከኬንያ ካልሳ። እኔ አንዳንዴ ከኢትዮጵያ ውጭ አንዳንድ አገር ሳያቸው ከኢትዮጵያ የምትነሳ ሲሉ ሰው ካላጣው ነገር በርበሬ፣ ድርቆሽ ኢምፖርት ማድረግ ሲገባው የአያቱን ቡዳ